ዛሬ ለሁላቸው የሚያምር ልዩ ደስታ ነው ብዬ አስባለሁ። በጣም ደስ ብሎኛል። ጌታ ሁላቸውም እርግጠኛ ነው ደስተኛ እንደሆናችሁ በኮመንትም አይቻለሁ። በእርግጥ በጣም የሰው ደስታ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 ደስ አላችሁ ካን ደስ አላችሁ ካን። በጣም ደስ ደስ ደስ ደስ ብሎኛ። እውነት ለመናገር እኔ እንጃ ቃላት የለኝም። በጣም ደስ ብሎኛ ሩቴ የኔ ቆንጆ ከዚህ በላይ ይገባሻል። እውነት ለመናገር በጣም ደስ ብሎኛል። ቤተሰብ ማለት ነውና ቪዲዮ ከተለቀቀ ቆይቷል። ቪዲዮን አይቻለው ግን ምንም ጊዜ አላገኘውን ቶሎ ብዬ ቪዲዮ ለመስራት ማለት ነውና፣ በጣም ደስ ብሎኛ እውነት ለመናገር እንጃ። ቃላት የለኝ። ይሄን ቀን ነበረ ሲጠብቅ የነበረው ማለት ነው እና፣ እኔ እንጃ ምን ማለት እንዳለብኝ ማለት ነው። ቤተሰብ በጣም ደስ ብሎኛል። በዚህ አጋጣሚ የግሬስ ፋሚሊ እንኳን ደስ አላችሁ። ይሄ ሁሉ የእናንተ ውጤት ነው፣ የእናንተ ውጤት ነው። በተለይ ትለይ ያላችሁ ጌታ፣ እኔ እንጃ ምን እንደምላችሁ። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁልኝ? ደህና ናችሁ? የኔ ደህና ነኝ እግዚአብሔር ይመስገን ብያለሁኝ የኔ ውድ ቤተሰቦቼ፣ ተመልሼ በአዲስ ቪዲዮ መጥቻለሁ። ይሄ ቪዲዮ ከተመቻችው በላይክ በሼር ግቡ ማለት ነውና እና አበረታቱኝ በቅንነት አይከፈልበትም፣ የኔ ውዶች ማለት ነውና። በጣም ደስ ብሎኛል ቤተሰብ ማለት ነውና። በተለይ የሩታን ደስታን አይቼ በጣም ደስ ብሎኛል። የሆነ በቃ እምባን ይመጣብኝ ታውቃላችሁ። ሩታ ያሳለፈችው ፈተና ሁላችሁም ታውቃላችሁ ብዬ አስባለሁ እና እኔ እንጃ ምን ማለት እንዳለብኝ አላቅም። ቤተሰብ በጣም ደስ ብሎኛል። አላቅም እውነት ለመናገር ሩታ የኔ ቆንጆ እንኳን ደስ አለሽ። እውነተኛም ይህን ነበር ስንጠብቅ የነበረ። ሁላቸውም እናንተ የተመኛቸው ምኞት ነው። እንግዲህ ዛሬ ላይ አርበሽ ለዚህ እንግዲህ ለዚህ ነገር ለማድረግ በቅተዋል። እውነት ለመናገር ደስ ብሎኛል። አርበሽ በእውነት አንተ ምትል አንዳንዴ የምታደርግ ድርግት ትንሽ ያናድደናል ግን ትልቅ ነገር ለሮታ ስላደረግ በጣም ደስ ብሎኝ እውነት ለመናገር የሮታ የኔ ማይ ስዊት የኔ ጀግና ሴት የኔ አትበግር፣ እውነት ይገባሻል። ከዚህ በላይ ከዚህ በላይ ይገባሻል። እድሜ ላንቺ፣ እውነት ለመናገር እድሜ ለሮታ በሉ። እውነት ለመናገር ለምን እንደሆነ የታቃላችው። ይህ ሁሉ የሮታ ውጤት ነው ብዬ አስባለሁ። ምክንያቱ የሁሉም የሁሉ ማለት የሁሉ ምክንያትም የሆነችው ሩታ ናት ብዬ አስባለሁ። ለምን የሁሉም ሰው ውጤት የማንም ዩቱብ እያሳደገችው ሩታ ናት። እንግዲህ ይሄ ሁሉ በአብርሽ ዙሪያ ላይ ያሉ የሩታ ውጤት ነው በሩታ ውጤት ነው እዚህ ደረጃ ላይ የደረሱ ማለት ነው። እና እኔ እንጃ ምን ማለት እንዳለብኝ አላቅም። ከዚህ በላይ ለሩታ ይገባታል እውነት ለመናገር በጣም ደስ ብሎኛል። እኔ እንጃ አላቅም። ሩታዬ አንቺ ትለያለሽ። የኔ ቆንጆ የኔ ልዩ ሴት የኔ አትበገሬ የኔ ቆፍጣና ሴት ማለት ነውና እኔ እንጃ አላቅም። የሴቶች በላይ ብየሻለሁ፣ የሴቶች መሪ ብየሻለሁ። እኔ እንጃ ምን እንደምልሽ አላቅም። ደስ ብሎኛል። የእውነት የእሷን ደስታ አይቼ በጣም የሆነ እምባን ይመጣብኝ ማለት ነው። ቤተሰብ በጣም ደስ ብሎኛል። ሁላችሁም ይሄን ቀን ነበር ስንጠብቅ ነበረ። አብርሽ ከዚህ በፊት ተናግረዋል። እንደ ሩታ ሳትወልድ በፊት ትልቅ ሰፕራይዝ አለ በዚህ ሰሞን እያለ ነበረ። እንደ ሩታ ጊዜም አልፎበታል፣ ጊዜም አልፎዋል የመወለጃ ሰዓት እንዴት እንደሆነ አላቅም እያለ ነበር። በዛ ሰዓት ነበር ትዝ ካላችሁ ማለት ነው። ትልቅ ሰፕራይዝ አለ የሆነ ነገር አለ እያለ ነበረ እና እንግዲህ ነገሩ አልተሳካለትም። ወደዛ ተረዝሞበት ነው እንጂ ሮታ ሳትወልድ በፊት ነበር ይሄ ነገር ሲናገር የነበረው ማለት ነውና፣ ነገሮቹ አልሆንም። እንግዲህ ሮታ ወለደች። ከወለደች በኋላ እንዴት ይ በግ ስጦታ እንዴት ለሮታ በግ ገዝቶ ይሄዳል? ይሄ ነው ትልቁ ስጦታ። ብዙ ሰው በጣም ተናዶ ነበረ እንግዲህ ሁሉም በኮሜንት ሩታ መኪና ይገዛላት፣ ይገዛላት፣ ይገዛላት፣ በብዛት በእርግጥ መኪና ይገዛላት ነው ኮሜንት ነው የሚበዛውን ለመናገር ማለት ነው። እና እንዳላችሁ ተሳካ ማለት ነው ቤተሰብ በጣም ደስ አይሉም። በጣም እኔ ደስ ያለኝ ማለት ነው ወርቅ ያው ለበዓል፣ እንደዚህ ቤት ውስጥ ስትሆኑ ነው እንጂ ደጅ እንደፈለጋቸው እኮ ማረግ ከባድ ነው፣ ኢትዮጵያ ውስጥ ገባች አይደለ ወርቅ። ሰው እንኳ ወርቅ አድርጎ ሲወጣ አንገታቸው ነው እንጂ ሰው የሚቆርጧቸው እንጂ፣ ወርቅ እኮ ለበዓል እንደዚህ ቤት ውስጥ ሲሆን ነው እንጂ፣ በጣም ከባድ ነው፣ ኢትዮጵያ ውስጥ ወርቅ አድርጎ መውጣት ደጅ። እና በጣም ደስ ብሎኛል መኪና ይሻላታል ብዬ ነው ማስቦ እንደ ራሴ በጣም ደስ ብሎኛል። ደግሞ መኪና ነው ሰፕራይዝ እያደረገ ማለት ነው አርብሽ የእኛ ጀግና ማለት ነው። አንዳንዴ ባንቴ ስራም ብንናደድም ዛሬ ትልቅ ነገር ሰርተሃል፣ ታሪክ ሰርተሃል። እውነት በጣም ያደነኩ ዛሬ ማለት ነው እና እኔ እንጃ አላቅም እንጃሮሽ እኮ በጣም እኮ መልካምነቱ ጥሩ ነው፣ ግን ምንድን ነው በቃ ለትዳር ምንም የተጨነቀ አደለ፣ ለሚስቱ ምንም የተጨነቀ አደለ። ብዙዎች በዚህ ነው በቃ የሚለቀቅ ቪዲዮ ስለሚደብሩ ብዙዎቹ በጣም አዝኑ ነበር። ዛሬ ደግሞ ይህን ነገር ለሮታ ስላደረገ ሁላችሁም በእርግጠኝነት ደስተኛ ናችሁ ብዬ አስባለሁ። እኔ በጣም የተደሰትኩ ማለት ነው እና እኛ አላቅም ብቻ ትንሹ ልጅ ሲመጣ ደግሞ የበለጠ በረከቱ መጣ። አለ ልክ ነው። እንደ ልጅ ሲመጣ ኮ ብዙ ነገር ይመጣ በረከት ይመጣ። ከዚህ የበለጠ ብዙ የሚቀየሩ ነገሮች ይኖራሉ እውነት ለመናገር። ስንት ዓመት የለቀሽ ዓመት ሙሉ እያለቀሽ እንኳን ለውርጉዝናሽ እንኳን ጥሩ ጊዜ ሳታሳልፍ በጭቅጭቅ ነው የጨረሽው ማለት ነው። ውርጉዝና እንደዛው ወልዳም ራሱ ማለት ነው እና እግዚአብሔር ይመስገን አንዳንዴ ፈተና የሚበዛበት ለበጎ ነው ብዬ አስባለሁና ሩታ እንግዲህ ዛሬ ለዚህ ቀን እንግዲህ የመኪና ባለቤት መሆኗ በጣም ደስ ብሎኛል። ለዚህ ቀን በቅታለች በጣም ደስ ብሎኛል። እኔ ቆንጆ ከዚህ በላይ ደግሞ ይገባሻል። በቅርብ ደግሞ እንግዲህ ዛሬ አብርሽን ለብቻ መኪና አለ። ሩታም እንደዛው እንደፈለገች የገባች ትወጣለች። በጣም ደስ ይላል። እንግዲህ በቅርብ ደግሞ የቤት ባለቤት እንደምትሆኑ እርግጠኛ ነኝ። የእናንተ ቤት አልቆ በራሳችሁ ቤት እንደምትኖሩ እርግጠኛ ነኝ። እውነት በጣም ነው የማደንቃቸው የእኔ ጠንካሮች ማለት ነው። እና በጣም ደስ ብሎኛ ቤተሰብ፣ ዛሬ ልዩ ቀን ነው ለሁላቸው ነው ብዬ አስባለሁ። ሁላቸውም በጣም ደስተኛ ናቸው። በኮሜንቱ እንኳን ሲያያቸው በጣም ወላቸውን ደስተኛ ናቸው። እንግዲህ በሰው ደስታ ማስደስታቸው በሰው ደስታ የማይደሰት ሰው ሴጣን ነው እንጂ በሰው ደስታ የምትደሰቱ በጣም ትለያላችሁ። እንግዲህ ዛሬ ይለያል። እውነት ለመናገር ምን እንደምል አላቅም። ቤተሰብ ደስ ደስ ደስ ደስ ብሎኛል ሩቴ እኔ ቆንጆ ይገባሻል የኔ ማር ማለት ነው። ከዚህ በላይ ደግሞ ይገባሻል። ደግሞ ታርቃቸው አሁን ዛሬ መኪና ሰርፕራይዝ አድርጎሻል። ደግሞ የበለጠ ወደ ቤትሽ ስትመለሽ ከዚህ በለጠ ሊያደርግልሽ ይችላል። አብርሽ ከዚህ ይሄ እንዶ ትንሽ ነው እያላት ነበረ። ከዚህ በላይ ይገባሻል እያላት ነበረ አቶ አብርሽ ማለት ነው። ባለቤቱ ባለቤቱ ማለት ነው። ሳምታቸዋል እና በጣም ደስ ብሎኛል። ጌታን ዛሬ ልዩ ቀን ነው። እውነት በጣም ደስ ብሎኛል። እግዚአብሔር ልክ ለእኔ እንዳደረገልኝ የመሰለኝ ማለት ነው። እውነት የሰው ደስታ ያስደስተኛል ከምንም በላይ ማለት ነው። እና እናንተም ልክ እንደዛ በሩታ ደስታ የተደሰታችሁ ሁላችሁ እንኳን ደስ ያላችሁ ለማለት እፈልጋለሁ። በጣም ነው የምወዳችሁ። እንግዲህ ይሄ ቪዲዮ ከተመቻችሁ ላይክ ሼር ሰብስክራይብ አድርጉኝ። ላይክ ስታደርጉ አደራ አትጡ። አስር ሺህ አስገቡኝ። ስወዳችሁ የኔ ቆንጆች ማለት ነው። በጣም ነው እምወዳችሁ። እንግዲህ በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ምሽት፣ መልካም አዳር ብያችኋለሁ እና ለእናንተ ቃላት የለኝም የኔ ውዶች ማለት ነው። በጣም ደስ ብሎኛል። የሩታ ኤቶች ትለያላችሁ። ይሄ ሁሉ የእናንተ ውጤት ነው ብዬ ያስባለሁ። ጌታ ትለያላችሁ። የምላችሁን ለምክንያት ነው እና አኑሩልኝ። ወዳችኋለሁ።